አንድ ሳምንት ባስቆጠረው የክረምት የዝውውር መስኮት ታላላቆቹ የአውሮፓ ክለቦች ነቃ ያለ ተሳትፎን እያደረጉበት ይገኛሉ። በእርግጥ ተጠናቀውም ክለቦች ይፋ ያላደረጓቸው ዝውውሮች እንዳሉ አረጋግጠናል። በተወዳጁ የእንግሊሽ ፕሪሚየር ሊግ ነው እንደዚህ አይነት መረጃዎችን ያገኘነው። ውድ ቤተሰቦቻችን፣ ለመሆኑ ታላላቆቹ ክለቦች አንድ ሳምንት ባስቆጠረው የክረምት የዝውውር መስኮት ዛሬ ላይስ ማንን አስፈረሙ? ምን ድርድር ተካሄደ? የሚለውን ጨምሮ በርከት ያሉ ጥንቅሮችን በአውሮፓ ትልቆቹ ክለቦች ለእናንተ ውድ አድማጮቻችን እንደዚሁ እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ዛሬ አንድ ሰው በእግር ኳስ አለም እናነሳለን ቁጥሮች ስለሚገልጹት ብቻ በቁጥር እናነሳላችኋለን ተጫዋቹን። በአውሮፓ ትልቅ ክለቦችን መረጃም ስናነሳ በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ያገኘናቸው ትልልቅ የሚባሉ የዝውውር መረጃዎች አሉ። በቅደም ተከተል እናነሳችኋለን። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጣላችሁ። የምዕራብ ለንደኑ ክለብ ቼልሲና ና እንግሊዛዊን የፊት መስመር አጥቂ እናነሳለን። በዝውውር መስኮቱ ማሬስካ ኩኮሬላ ካጋሯቸው መልእክት በላይ አንድ የቼልሲ ተጫዋች እጅግ በጣም አሳዛኝ መልእክት አጋርቶ ዛሬ መነጋገሪያ ሆኗል። ሌላው ሊቨርፑል ቤት እንሄዳለን። ሊቨርፑል ቤት ቀጣይ ዝውውሮችን እየጠበቅን እንገኛለን። በርካታ ዝውውሮች ስላሉ ለሊቨርፑል ደጋፊዎች እናደርሳቸዋለን። በርከት ያሉ ዝውውሮች ለምን ከሊቨርፑል ጋር ተያይዙ የሚለውን ጨምሮ አጠቃላይ በሪቻርድ ሂውዝ የሚመራው ሊቨርፑል የዝውውር ቡድን እጅግ በጣም አስደናቂ ስራዎችን እየሰራ ይገኛል። መረጃዎችን ይዘናል። ለሊቨርፑል ታደምጣላችሁ። አርሰናል ካልሆነ አልጫወትም ያለው ጊዮኬሬስክ ዛሬ ደግሞ ለቡድኑ አንድ ጥብቅ መልእክት አስተላልፏል። ዛሬ በሊቨርፑል በኩል አንድ መረጃ ወጥቷል። ዘአትሌቲክ በዚህ ሳምንት ሊቨርፑል ቤት አዲስ ሰው ጠብቆ ብሏል። እንነግራቸዋለን። አርሰናልና የክንፋ አጥቂዎች አንድሪያ ቤርታ፣ በአጠቃላይ ከግብ ጠባቂ እስከ አጥቂ በአርሰናል በኩል አዳዲስ መረጃዎች ስለተያዙ ለአርሰናል ደጋፊዎችም ሰፋ ያለ ጥንቅር እናቀርባለን። በርከት ያሉ ክለቦች ለዩናይትድ የተጫዋች ቅያሬ እንደዚሁም ደግሞ ለተጫዋቹ ደሞዝ እያቀረቡ ይገኛሉ። ተጫዋቹን እናነሳለን። ከዛ ውጪ የማንቸስተር ዩናይትድ ዝውውር ዋነኛ ሲሆነው ብሪያን ምቤሞ ከዩናይትድ ሰዎች ጋር ግንኙነት ማድረግ ጀምሯል። እንደ አጠቃላይ የዘ አትሌቲክን የማንቸስተር ዩናይትድ ዝውውር እንቅስቃሴን በተመለከተም አዲስ መረጃ ወጥቷል። ይሄም ለእናንተ ውድ አድማጮቻችን እንደዚሁ በቅደም ተከተል የሚደርስ ይሆናል። ላይክ ሰብስክራይብ ሼር ማድረግ እንዳይረሳው። ውድ ቤተሰቦቻችን አብራችሁን ስለምትሆኑም እጅግ አድርገን እናመሰግናለን። ስፖርታዊ ጥንቅሮቻችን ወደ እናንተ እንዲደርሷችሁ ደግሞ ሰብስክራይብ አድርጋችሁ የደውል መለከቷን መጫን እንዳይረሳ። ስፖርታዊ ጥንቅሮቻችን ተጀመሩ። መልካም ቆይታ ተመኘን። ሊዊስ ስዋሬዝ ኢንተር ማያሚው የፊት መስመር አጥቂ ሊዊስ ስዋሬዝ በቀጣይ በዓለም ክለቦች ዋንጫ በ16 ጥሎ ማለፍ ፓሪሰን ጀርሜንን ሲገጥም ሊዊስ ኤነሪኬ ደግሞ በሱ እግር ኳስ ህይወት ውስጥ በጣም ወሳኙ ሰው መሆኑን አንስቷል። ሊዊስ ኤነሪኬ በእኔ እግር ኳስ ህይወት ውስጥ በጣም ወሳኝ ሰው ነው፣ በየቀኑ ብዙ ነገሮችን እንድማር ያደረገኝ ሰው ብሎታል። እንደሚታወቀው በባርሴሎና ትሪፕልን ሲያሳኩ ሊዊስ ኤነሪኬ የፊት መስመር አጥቂያቸው ሊዊስ ስዋሬዝ ነበረ። እጅግ በጣም ወሳኙን ዋንጫም ውድድር ዓመት ማሳካት የቻለ ድንቅ አሰልጣኝ ነው። ነገር ግን አሁን በተቃራኒ ሆነን እንፋለማለን። ትልቅ ፍልሚያ እንደሚሆን እርግጠኛ ነኝ። ለዛ ራሳችንን አዘጋጅተናል ብሏል። ኢንተር ማያሚ ከፓሪስ ሴንት ጀርሜን በዓለም ክለቦች ዋንጫ የጥሎ ማለፍ ጨዋታ እንደተገናኙ በማለዳው መረጃችን በስፋት ነግረናችሁ ነበረ። አሁን ታዲያ ተጫዋቾች የግል መልከታቸውን በዚህ ጨዋታ ዙሪያ ሲያጋሩ የቀድሞ የሉዊስ ኤንሪኬ ተጫዋች የነበረው ሉዊስ ስዋሬዝ አሰልጣኙን አወድሶ በተቃራኒው ለመፋለም ዝግጁ ነኝ ብለዋል። ሊዮኔል አንድሬስ ሜሲ በታሪኩ ውድ ቤተሰቦቻችን፣ ለአርጀንቲና፣ ለባርሴሎና ከዛ ለፓሪሰን ጀርሜን አሁን ለኢንተር ሚያሚ ሲጫወት በምድብ ጨዋታ በታሪክ ተሰናብቶ አያውቅም። 33 ጊዜ የምድብ ጨዋታዎችን ተጫውተዋል፣ ከብሔራዊ ቡድንና ከክለብ ጋር 33ቱም የምድብ ጨዋታ ላይ ሜሲ ያለበት ብሔራዊ ቡድንም ክለብም ወደ ቀጣዩ ዙር ማለፋቸውን አረጋግጧል፣ ወይም ወደ ጥሎ ማለፍ አልፏል። የሜሲ ለየት ያለው ቁጥር ነው። በነገራችን ላይ ኦፕታ ደግሞ እና ሁስ ኮርድ ሊዮኔል አንድሬስ ሜሲን በተመለከተም በአለፉት ወደ አስራ አምስት ዓመታት ውስጥ በእግር ኳስ ውስጥ በአንድ ጨዋታ ከአስር በላይ አስር ሬቲንግ የተሰጠው ያው ጣራው አስር ነው አስር ድፍን ሬቲንግ የተሰጠው ሊዮኔል አንድሬስ ሜሲ አንድ መቶ ሀያ አንድ ጊዜ በጨዋታ አስር ሬቲንግ ተሰጥቶታል አንድ መቶ ሀያ አንድ ጊዜ ሮናልዶ 38 ጊዜ ነው ኔይማር 33 ጊዜ ነው ሊዮኔል አንድሬስ ሜሲ 121 ጊዜ በጨዋታ አስር ሬቲንግ ተሰጥቶታል ይህ እጅግ በጣም ትልቅ የሚባል ነው ሜሲን በምክንያት ያነሳ ነው እንመለሳለን ጉዳዩ ላይ ኢስታቪዮ ዊሊያን የቼልሲ ንብረት ነው። አሁን በፓልሜራስ የዓለም ክለቦች ዋንጫን እየተሳተፈ ይገኛል። እግሩ እንደተንቀጠቀጠ ተናግሯል። ኢንተር ማያሚ ከፓልሜራስ ሁለት ለሁለት ባጠናቀቁበት ጨዋታ ላይ በተለይም ሜሲን ባየውበት ሰዓት ላይ እግሬ ሲንቀጠቀጥ ነበር። መጀመሪያ ላይ በእግር ኳስ ሕይወቴ እንደ አራዬ የምመለከተውና ራሴን የማነጻጽርበት ተጫዋች ብሎታል። እድገቴን በተለይም እናም እንደዚህ አይነት ልምድ የምወስድበትን በእግር ኳስ ሕይወቴ አራዬ የሆነውን ሰው ሳይ እግሬ መንቀጥቀጡ ብዙም አይገርመኝም። መጀመሪያ አካባቢ ጫናዎች ነበሩ። በኋላም ላይ ሜዳ ላይ የቆየው ስመጣ ነገሮችን መለማመድ ጀመርኩ እንጂ ሜሲን ሳየው እጅግ በጣም ደንግጬ ነበር ብለዋል ዊሊያን ስታቪዮ። ጨዋታው ሁለት ለሁለት መጠናቀቁን ተከትሎም ፓልሜራስ አንደኛ፣ ኢንተር ማያሚ ሁለተኛ ሆኖ ከምድባቸው ማለፋቸውን በማለዳው መረጃችን በስፋት ነግረናችሁ ነበር። ሜሲን ካነሳን ዛሬ ሰላሳ ስምንተኛ ዓመቱ ነው። በበርካታ ማህበራዊ ሚዲያዎች ትስስር ገጾች ላይ ሜሲን የተመለከቱ በርካታ መረጃዎች እየተሰሩ ይገኛሉ ዛሬ 38ኛ ዓመቱ መሆኑን ተከትሎ በነገራችን ላይ ውድ ቤተሰቦቻችን እንደ ሜሲ አሊያም እንደ ክርስቲያኖ ሮናልዶ ያሉ ተጫዋቾችን በእግር ኳስ ሁሉንም ነገር አሳኩ የሚባሉ ተጫዋቾችን አብራርቶ ለመጨረስ በጣም ይከብዳል። ግን ብዙ ጊዜ እግር ኳስን ጥሩ ነገሩ በቁጥሮች ይገለጻሉ እና ሜሲን 38ኛ ዓመቱን ምክንያት በማድረግ በተወሰኑ ቁጥሮች ብቻ ለመግለጽ እንሞክር። ያው ሜሲም ሮናልዶም ሌሎች እንደዚህ በትልቅ ደረጃ ልናነሳቸው የምንችለው የእግር ኳስ ከዋክብትን ግን በአንድ ፕሮግራም ብቻ እንግዲህ መረጃ ማቅረብ በቂ ነው ብለን ባናምንም 38ኛ ዓመት መሆኑን ብቻ ተመልክቶ የተወሰነው ቁጥራዊ መረጃ እንንገራችሁ። ሜሲ በእግር ኳስ ሕይወቱ 1099 ጨዋታ እናደረገ 866 ግቦች ያሉት 384 አሲስት፣ 1250 የግብ ተሳትፎ አለው። 68ቱ የቅጣት ምትግቦች፣ 59 ጊዜ ሀትሪክ የሰራ 46 ዋንጫዎችን በታሪክ ያሳካ፣ 8 ባሎንዶር፣ 6 ጊዜ ወርቅ ጫማን ያሸነፈ ግሉ ደግሞ ሰባት የፊፋ የዓመቱ ምርጥ ተጫዋች ሁለት ጊዜ የላውረንስ ሽልማት ስምንት ጊዜ ፒቺቹን ያሸነፈ ሁለት የዓለም ዋንጫ የወርቅ ኳስ ያሸነፈ 390 በላይ የጨዋታ ኮከብ የተባለ አምስት ጊዜ የአይ ደብል ኤፍ ኤችስ ተጫዋቾችን ሽልማት ያሸነፈ ነው። ከምንም በላይ ደግሞ ሊዮኔል አንድሬስ ሜሲ የዓለም ዋንጫ ካታርን የዓለም ዋንጫ ያሳካ ተጫዋች ነበረ። ብዙ ብዙ ማለት ይቻላል። በዚህኛው መረጃችን ግን በቁጥራዊ መረጃ ብቻ 38 ዓመት መሆኑን ተከትሎ ለሊዮኔል አንድሬስ ሜሲ አድናቂዎች አደረስን። ዛሬ 38ኛ ዓመቱ ላይ ይገኛል። የፓሪሰን ዠርሜኑ የግብ ጠባቂ ጃልጅ ዶናሮማ ከፓሪሰን ዠርሜን ከኢንተር ማያሚ ስለደረሳቸው ተጠይቆ ነበረ። ሊዮኔል አንድሬስ ሜሲ ልንጋፈጥ ነው፣ አሁን እናውቀዋለን። ነገር ግን አንድ ነገር ማሰብ ያለብን ነገር ሊዮኔል አንድሬስ ሜሲ በእግር ኳስ ሕይወቱ ሁሉንም ነገር አሳክቷል። ስለዚህ አሁን ሊበቃው ይገባል። እኛ ጨዋታውን ማሸነፍ ይጠበቅብናል። ስለዚህ ሜሲ ከዚህ በላይ መሄድ አይጠበቅበትም። እሱ በእግር ኳስ ሕይወቱ ያላሳካው ነገር ስለሌለ ቢሸነፍም ለክፉ አይሰጠውም ብሏል። ግናም እኛ ጨዋታውን አሸነፈን ዋንጫውን ማሳስካት ስለሚገባን ብቻ ብሏል። እንደሚታወቀው በአንድ ቡድን ሁለቱም ተፋልመው ነበረ። ሜሲ የመጨረሻ የአውሮፓ እግር ኳስ ሕይወቱ በፓረሰን ዠርሜን እንደነበረ ይታወሳል። ባርሴሎና የመጨረሻ ስራዎችን እየሰራ ይገኛል በኒኮ ዊሊያምስ ዝውውር ላይ በተቻለ መጠን ዝውውሩን በፍጥነት ለመጨረስም አስፈላጊ የተባሉ ስራዎች በሙሉ እየተሰሩ መሆኑን መንዶ ዲፖርቲቭ አረጋግጧል። ስፖርቲንግ ዳይሬክተሩ ዴኮን ጨምሮ አሰልጣኝ ሃንሲ ፍሊክ ዝውውሩ በተቻለ ፍጥነት እንዲጠናቀቅ ስራዎች እየተሰሩ መሆኑ ተረጋግጧል። ሁሉም ነገር ተጠናቋል። የቀረው ነገር ከክለቡ ጋር ብቻ የሚደረገው ድርድር ነው። ባየር ሞኒክ ከሰሞኑ ጫና ለመፍጠር ጥረት ሲያደርጉ ነበር። እንደውም በባየር ሞኒክ በኩል 10 ሚሊየን ዩሮ አመታዊ ጥቅል ለደሞዝ አቅርበው ተጫዋቹን ለማማለል ጥረት ሲያደርጉ እንደነበረ ይታወቃል። ባርሴሎና በዚህ ሳምንት ሌላ ያቀደው ቅድ ለፍራንኪ ዲዮንግ ኮንትራት የማራዘም ሂደትን በተመለከተ ነው። ስራዎችን በዚህ ሳምንት ለማጠናቀቅ ቅድ ይዟል ተብሏል። በእርግጥ ከሰሞኑ ዴኮም በማህበራዊ ሚዲያ ላይ ወጥቶ እንደሚቆይ ያረጋግጦ ነበር። በዚህ ሳምንት ለሱም አዲስ ኮንትራት የማቅረብ እቅድ አላቸው ተብሏል። ዩሊያን አልቫሬዝ በእግር ኳስ ህይወቱ ለመጀመሪያ ጊዜ አመቱን ያለ ዋንጫ ማጠናቀቁ ተረጋግጧል። በላሊጋው አልተሳካለትም፣ በአውሮፓ ሻምፒዮንስ ሊግ፣ በስፔን ሱፐር ካፕ፣ በኮፓ ዴላሬ አሁን ደግሞ ፊፋ እንደ አዲስ የጀመሪያ ዓለም ክለቦች ዋንጫ የሚሳተፍ ክለቡ ከምድብ እንኳን ማለፍ አልቻለም ዩሊያን አልቫሬስ በመጣበት ዓመት እንግዲህ ያለ ዋንጫ ዓመቱን ከአትሌቲኮ ማድሪድ ጋር አጠናቋል። በርካቶች እንደውም በእንደዚህ አይነት መንገድ ዓመቱን ማጠናቀቁ ክለቡን እንዲለቅ ጫና ውስጥ ሊከተው ይችላል የሚሉ መረጃዎችን ሲያወጡ ነበረ። ቀጣይ ዓመትም ከቡድኑ ጋር ይቆያል የሚሉ መረጃዎች ሲወጡ፣ በዓመቱ መጨረሻ ምናልባትም ባርሴሎና ለሮቤርት ሌዋንዶስኪ ተተኪ ሊያደርገው ይችላል የሚሉ መረጃዎችም ሲወጡ ነበር። የሳውዲው ክለብ አልሂላል ቲዮ ሄርናንዴዝን ለማስፈረም ከሚላን ጋር የመጨረሻ የተባለውን ድርድር እያደረገ ነው። ፋብሪዚዮ ሮማኖ ከጫፍ ደርሷል ብሏል። ዝውውሩ ተጫዋቹ አስቀድሞ ለአል ሂላል ፍቃዱን ባይሰጥም፣ ነገር ግን በጥቅማጥቅም ጉዳይ ተጫዋቹን ለማሳመን ጥረቶችን በዛው ልክ እየተደረጉ ይገኛሉ። ይህ ዝውውርም በዚህ ሳምንት እንደዚሁ በተመሳይ የመፈጸም ዕድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ። ኖቲንግሃም ፎረስት በቀድሞም የሊቨርፑል ተጫዋች መማረካቸው ተረጋግጧል። ጆርዳን ሄንደርሰን ዳግም ወደ ፕሪሚየር ሊጉ ማምጣት ይፈልጋሉ። በእርግጥ ማርሴዎችም የጆርዳን ሄንደርሰን ፈላጊ ናቸው። በአያክስ ቤት በዚህ ክረምት ይለቃል ተብሎ ይታሰባል ተጫዋቹ። ኖቲንግሃም ፎረስት እና ማርሴ በቀጣይ ጠንካር ያለ ድርድርም ያደርጋሉ ተብሎ ይታሰባል። በተለይም ተጫዋቹ ወደ ፕሪሚየር ሊግ መጥቶ ሊቨርፑልን በተቃራኒው መፋለም ይፈልጋሉ የሚለው ግን ለኖቲንግሃም ፎረስት ነገሩን ትንሽ ከበድ ሊያደርግባቸው ይችላል። የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊን የፊት መስመር ተጫዋች ጄም ጌንት በዝውውር መስኮቱ እንግዲህ ለማስፈረም ከፍተኛ ጥረት ካረገ በኋላ አሁን ዝውውሩ ለመቋጨት ከጫፍ መድረሳቸውን ዘ አትሌቲክ ዴቪድ ኦርኔስቴ፣ ፋብሪዞ ሮማኖ ማረጋግጠዋል። ሰማያዊዎቹ በቅርቡ ከዓለም ክለቦች ዋንጫ በፊት ነበረ ዝውውሩ ለማጠናቀቅ ከፍተኛ ስራ ሲሰሩ የነበረው፣ ሁለቱ ክለቦች አሁን ላይ በአሜሪካ የሚያደርጉትን ንግግር መቀጠላቸው ሲገለጽ በቅርቡ ከስምምነት ይደርሳሉም ተብሏል። ባየር ሞኒኮች ለጄም ጌንትስ ከፍተኛ ፍላጎት ቢያሳዩም ተጫዋቹ ቼልሲን ለመቀላቀል መምረጡ ተረጋግጧል ቼልሲ ተጫዋቹን በሰባት ዓመት ኮንትራት ለማስፈረም በግል ያላቸው ስምምነት እንደተጠበቀ ሆኖ ከቦሩሲያ ዶርትመን ጋር ያደረጉትም ድርድር ወደ መጨረሻው ምዕራፍ መድረሱ ተረጋግጧል ስለዚህ ይህ ዝውውር ምናልባትም ማንቸስተር ዩናይትዱን አሌሃንድሮ ጋርናቸውን ከማስፈረም ወደኋላ እንዲሉም እንደሚያደርጋቸው ተረጋግጧል ጄም ጌንትስ የቼልሲ ቁጥር አንድ ምርጫ ከጫፍ ደርሷል ውድ ቤተሰቦቻችን ማሬስካ በእርግጠኝነት በቱኒስ ጨዋታ ላይ እስካሁን ብዙ ላልተጫወቱ ተጫዋቾች እድል እንሰጣለን ብለዋለ። በኤስፔራንሱ ጨዋታ ላይ ማለት ነው። ማርክ ኮኮሬላ ጥሩ ቡድን አለን። እናም አንዳንዶቻችን አሁን ለረጅም ጊዜ አብረን ቆይተናል። ለሁለት ዓመት ተዋውቀናል እና ጥሩ ጊዜ አሳልፈናል። አንዳንድ ነገሮችንም ለመስራት፣ እንደዚሁ ደግሞ ጥሩ ውጤትም ለማስመዝገብ መቆራኘታችን ወይም እንደ ቤተሰብ መሆናችን ጥሩ ነው። ለረጅም ጊዜ አብረን መቆየታችን፣ ስለዚህ ይህንን ነገር በዓለም ክለቦች ዋንጫም ለማስቀጠልና ረጅም ርቀት ለመሄድ እንጠቀምበታለን ብሏል። ቼልሲ እጅግ በጣም ወሳኝ ጨዋታ እንዳለበት ይታወቃል። ከኤስ ቱኒዙ ክለብ ጋር በዓለም ክለቦች ዋንጫ ማለት ነው። ማይካሎ ሙድሪክ በማህበራዊ ትስስር ገጹ ላይ ያጋራው ነገር የበርካቶችን ልብ ሰብሯል። በማህበራዊ ትስር ገጹ ላይ እንግዲህም ያጋራው መልእክት ለማን እንደሆነ ግልጽ ባይኖርም ከቼልሲ ጋር የሚያገናኘው ነገር አለ የለም የሚለው ነገር የለም። ከገዳው በስተጀርባ ግን የሆነ ሴራ ያለ ይመስላል ይላሉ በርካቶች። እንዴት እንደሚጠሉኝ ተመልከቱ የሚል ጽሁፍ ነው በማህበራዊ ትስር ገጹ ያጋራው ወደ አንድ ነጥብ ዘጠኝ ሚሊዮን ተከታይ ባለው ማህበራዊ እስር ገጹ ላይ ነው። ማይካሎ ሙድሪክ እንዴት እንደሚጠሉኝ ተመልከቱ ያለው። በእርግጥ ለየትኛው አካል ይህን እንዳስተላለፈ ግልጽ አይደለም። ከሰሞኑ የእግር ኳስ ማህበሩ የአራት ዓመት እገዳ ሊጥልበት እንቅስቃሴ እንደጀመረ ይታወቃል። ዛሬ በበርካቶች ዘንድ ሲጋራ የነበረም መልእክት ነው። የመርሳይዱ ክለብ ሊቨርፑል በቀጣይ ዳርዊን ኑኔዝን ለመተካት ስራዎችን ይሰራል ተብሏል። ሊቨርፑል ለአዲስ አጥቂ የሚያወጣውን ገንዘብ ለመገመት በቅድሚያ የዳርዊን ኑኔዝ እልባት እንዲሰጠውን ፈልጓል የተባለው ወደ ናፖሊ ለማቅናት ከስምነት እንደደረሰ ይታወቃል። ሊቨርፑል ለማስፈረም የተመለከተው አሌክሳንደር ኢሳክ ሲሆን ለተጫዋቹ የተጠየቀው ከፍተኛ የዝውውር ሂሳብ እጅግ በጣም አስቸጋሪ ያደረገዋል ተብሏል። አሰልጣኝ አርኔ ስሎት ከኳስ ውጭም ጠንክሮ የሚሰራና የማጥቃት እንቅስቃሴ የሚመራ አጥቂ እንደሚመርጡ ተረጋግጧል። በሌላ በኩል ጀረል ኳንሳ ቡድኑን ከለቀቀ በኋላ ሊቨርፑል ተከላካዮችንም ለማምጣት በርካታ አማራጮችን እያየ እንደሆነ ሲታወቅ፣ የአጥቂ ስፍራው ግን ቁጥር አንድ ምርጫቸው አሌክሳንደር ይሳክ በተከላካይ ስፍራ ላይ ዛሬ ዝ አትሌቲክ ከሊቨርፑል ጋር ይዟቸው የወጡ በርከት ያሉ አማራጮች አሉ። የ19 ዓመቱን ጀረል ሀትዋን ካርሰናል ለመንጠቅ በሊቨርፑል በኩል እንቅስቃሴዎች መጀመራቸውን ዝ አትሌቲክ አረጋግጧል። ማርክ ጉዌ ሌላኛውም በሊቨርፑል ተወዳጁ ተጫዋች ነው። ነገር ግን በ ክሪስታል ፓላስ በኩል የተለጠፈበት የዝውውር ሂሳብ አንድ ዓመት ኮንትራቱ ለቀረ ተጫዋች እንግዲህ በሊቨርፑል በኩል ይህን የመክፈል ፍላጎት አለመኖሩን ተከትሎም ነገሮቹ ትንሽ አስቸጋሪ እንደሚሆኑ ተረጋግጧል በዚህ ዝውውር ላይ ስለዚህ ሌሎች አማራጮችንም ለማየት ይገደዳሉ ሌላኛው የኖቲንግሃም ፎረስቱ የመሀል ተከላካይ ሙሪሎ በሊቨርፑላውያን ዘንድ እንግዲህ ምልከታ እየተደረገበት ያለ ተከላካይ ሆኗል ጀረል ኳንሳን ለመተካት ስለዚህ ለሊቨርፑል ጀረል ሀቶም ማርክ ጉዌ እና የኖቲንግሃም ፎረስቱ ሙሪሎ በቀጣይነት በእቅድ ውስጥ የተያዙ ተከላካዮች ሲሆኑ ጆ ጎሜዝም አሁንም በሊቨርፑል እቅድ ውስጥ እንዳለ አትሌቲክ በዘገባው አመልክቷል ሊቨርፑል እስካሁን በዚህ ክረምት ዝውውር መስኮት እንደ አጠቃላይ ያወጣው ተጨማሪ ጉርሻዎችን ሳይጨምር ቀጥታ የከፈለው ያው ጆርጂ ማማር ደሽቪሊ በዚህ ክረምት ስለሚጠቃለል 25 ሚሊዮን ፓውንድ፣ ጀረሚ ፍሪፖን 295 ሚሊዮን ፓውንድ፣ አርሚን ፒቺ 15 ሚሊዮን ፓውንድ፣ ፍሎሪያን ቬርዝ 100 ሚሊዮን ፓውንድ፣ ያው እንዳልኳችሁ ቀጥታ ከፍየውን ብቻ ነው፣ ሜሎሽ ኬርኪዝ 40 ሚሊዮን ፓውንድ፣ አጠቃላይ ወደ 196 ሚሊዮን ፓውንድ ይጠጋል። ይሄ የሸጣቸውን ተጫዋቾች ካየን ትሪንት አሌክሳንድር አርኖልድ 84 ሚሊዮን ፓውንድ ኮማኒ ኬለር 125 ሚሊዮን ፓውንድ ናታን ፊሊፕስ 3 ሚሊዮን ፓውንድ ጀረል ኳንሳ 30 ሚሊዮን ፓውንድ አጠቃላይ ገቢ 54 ሚሊዮን ፓውንድ ገቢ አግኝቷል። ስለዚህ 142 ሚሊዮን ፓውንድ ብቻ ነው በዚህ ክረምት ወጪ ያደረገው። ስለዚህ ሊቨርፑል በቀጣይነት እንግዲህ በርከት ያሉ ተጫዋቾችን ለማምጣት ገንዘብ ማውጣት ይችላል ማለት ነው ወደፊት የሚከፈሉ ተጨማሪ ክፍያዎችን ጨምሮ በሊቨርፑል በኩል ብዙ የፋይናንስ ችግር እንደሌለም ተረጋግጧል። ትራንስፈር ማርኬትም የሊቨርፑል የዝውውር ፖሊሲን እጅግ በጣም አስደናቂ ብሎታል። የሊቨርፑል እንዳጠቃላይ ስካይ ስፖርት በዘገባው ደግሞ ወጪ ገና አልተጠናቀቀም። ለሚቀጥሉት አምስት ስድስት ዓመታት የበላይ መሆንና እግር ኳስን መቆጣጠር እንዳጠቃላይ በሊቨርፑል የተያዘ ፕሮጀክት ሆኗል። ስለዚህ የእንግሊዝ ፕሪሚየር ሊግን ብቻ ሳይሆን የአውሮፓን እግር ኳስ የመቆጣጠር እቅድ ያለው የአርኔሽሎቱ ቡድን ሊቨርፑል ከአምስት እስከ ስድስት ዓመታት ውስጥም ራሳቸውን ለመገንባት ሌላ ከፍተኛ በጀት ያዘጋጃሉ ተብሏል። በዚህ ዓመት የሚደረገው ተጫዋቾችን የማስፈረም ሂደት የቀጣይ ዓመትን ወይም የጥቂት ዓመታት እቅድ ሳይሆን የረጅም ጊዜ የአምስትና የስድስት ዓመት እቅድም ነው ተብሏል ስካይ ስፖርት ነው በዘገባው ይዞት የወጣው ለሊቨርፑል ተጨማሪ መረጃ ለማጋራት ያክል ሊቨርፑልና ኬቨን ዴብሮይና መካከል የነበረ ድርድር ተጨባጭ መሆኑ ተረጋግጧል ግን ሊቨርፑሎች ፍሎሪያን ቬርዝን ለማምጣት በዋነኝነት በግምገማ በኩል ውሳኔ ከተወሰነ በኋላ ነበረ ዴብሮይናን ላለማስፈረም የወሰኑት እንጂ ከዴብሮይና ጋር በራሱ ድርድር እንደነበረ ተረጋግጧል። ቪክተር ጌኬሬስክ ለስፖርቲንግ ሊዝበኑ ፕሬዝዳንት በዛሬው ዕለት ክለቡን መልቀቅ እንደሚፈልግ ከዚህ በኋላም ለስፖርቲንግ ሊዝበን ዳግም የመጫወት ዕቅዱን እንደማይሰርዝ አስታውቋል። በእርግጥ የመጀመሪያ ጊዜ አይደለም፣ ይህን ሲነግራቸው የቆየም ነበር። አንድ ሁለት ሳምንት በፊት ነግሯቸው ነበር። አሁንም ለክለቡ በድጋሜ እወቁልኝ ብለዋል። ጌኬሬስክ አዲስ ህይወት ይፈልጋል። እናም በዝውውር ሂደቱ ላይ የማይሳካ ከሆነም በእግር ኳስ ህይወቱ እንደ መጥፎ አጋጣሚ እንደሚቆጥረውም ነግሯችኋል። ወደ ልምምድም እንደማይመለስ ለክለቡ ይፋ አድርጓል። አርሰናል ነው በዚህ ሰዓት ላይ ከተጫዋቹ ጋር ውይይት እያደረገ የሚገኘው። የተወሰኑ የዜና ምንጭ በእርግጥ ፋብሪዞ ሮማኖ ነው ያጋራው መልእክት አሁንም ቢሆን አርሰናል ነው በድርድር ላይ ያለው ይላል። የተወሰኑ የፖርቱጋል የመገናኛ ብዙሀን ግን በዚህ ዝውውር ዙሪያም ያጋሩት መልእክት አለ ይህም አርሰናል ድርድሩ ጠንከር ያለ ነው፣ ጥያቄ የማቅረብ እቅድ በዚህ ሳምንት ተይዟል የሚል ነው። አዲስ ነገር ከጌከሪስክና ከአርሰናል ጋር ግን በዚህ ሳምንት ተጠብቆ ያል አርሰናላያን፣ በተለይም በነ አምስትና ስድስት ቀናት አዲስ ነገር ሊሰማ ስለሚችል ማለት ነው። የዝውውር መስኮቱ ሲጀመር የአርሰናል የክንፍ ቦታ አማራጭ ኒኮ ዊሊያምስ፣ ሮድሪጎ፣ ሳኔ፣ ጌንትስ፣ ጎርደን ነበሩ። አሁን ለሁለት ተጫዋች ብቻ ቀርቷል፣ ሮድሪጎ ጎኤዝ እና ጎርደን አማራጭ ተብለው ዊሊያምስ፣ ኒኮ ዊሊያምስ ወደ ባርሴሎና ያመራል። ሳኔ ወደ ጋላታሳራይ አምርተዋል። ጌንትስ ወደ ቼልሲ ያመራል። ጎርደን እና ሮድሪጎ ጎይስ ቀርተዋል። እነኚህ በራሳቸው ስለመፈጸማቸው መቶ ፐርሰንት እርግጠኛ መሆን አይቻልም፣ ግን አርሰናል እጅ ላይ የቀሩ አማራጮች እነኚህ ሆነዋል። አንድሪያ ቤርታም በቅርብ ሳምንታት ውስጥ የሮድሪጎን ዝውውር በተመለከተ በርካታ ስራዎችን መስራታቸው እየተገለጸ ይገኛል። ዝውውሩ ሊሆን የሚችልበት እንግዲህ እቅድ በአርሰናል በኩል ጠንካራ ድርድር ካደረጉና የተጫዋቹን ደሞዝ ማስቀነስ፣ ከሪያል ማድሪድ ጋር በክፍያ ጉዳይ መደራደር ሌላ ትልቁ ጉዳይ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ይዘናል፣ እንመለስበት። በዝውውር መስኮቱ ነገሮች ቶሎ እንደሚቀያየሩ ይታወቃል። ምናልባት አርሰናል የክንፍ አጥቂ ከሁለት አንዱን በተለይም ሮድሪጎ ጎኤዝ እና ጎርደን አንዱን ካመጣ ማርቲኔሌ ክለቡን ሊለቅ የሚችልበት ሰፊ ድልም እንዳለ እየተዘገበ ይገኛል። ሌላው የቶማስ ፓርቴ ኮንትራት በሚቀጥለው ሳምንት ነው የሚጠናቀቀው። በዚህ ሳምንት ከማይክል አርቴታ ጋር የፊት ለፊት ድርድር ያደርጋሉ ወይም ውይይት ያደርጋሉ ተብሎ ይታሰባል። ፓርቴ በለንደን መቆየትን ይመርጣል። ከሌሎች ክለቦች እናስፈርም ጥያቄ ይልቅ የአርሰናልን ጥያቄ እንግዲህ ለመቀበል ድርድር እያ ጋር እንደሆነ ይታወቃል። ምንም እንኳን እስከዚህ ሰዓት ድረስ በደሞዝ ባይስማሙም በዚህም ዝውውር ላይ አዲስ ነገር ይኖራል ተብሎ ይጠበቃል። በዚህ ሳምንት የሮድሪጎ ጎኤዝ አባትና ወኪል በርካታ ጥያቄዎች እንደቀረበላቸው ተናግሯል። ተጫዋቹን እንደሚፈልጉ ክለቦች ስም አልጠቀሱም። ያው በዋነኝነት አርሰናሉ ስሙ እየተነሳ ያለው እንደ ዋና ኢላማቸው ያደረጉት ተጫዋችን በተመለከተ አባቱ ወይም ወኪሉ ሲናገር የሪያል ማድሪድ እጣ ፈንታው ሳይወሰን ከየትኛውም ክለብ ጋር ለመደራደር ዝግጁ አይደለንም ብለዋል። ስለዚህ ተጫዋቹ በተለይም ከፓቹካ ጋር በነበረው ጨዋታ ምንም ደቂቃ ለመሰጠቱን ተከትሎ በርካታ መገናኛ ብዙኃን አርሰናል አሁን የተሻለ ቦታ ላይ ይገኛል በዚህ ዝውውር ማለታቸው ይታወቃል። ለማንኛውም ወላጅ አባቱና ወኪሉ በርካታ ክለቦች ጥያቄ አቅርበዋል፣ ከፕሪሚየር ሊግ ክለቦችም ነገር ግን ከማድሪድ ጋር ያለንን ጉዳይ ሳንቋጭ ወደዚህ ዝውውር ሂደት ላይ አንገባም ብለዋል። ብራዚል የፊት መስር ተጫዋች ጋብርኤል ማርቲኔሊ ስሙ ከበርካታ ክለቦች ተያይዟል። አርሰናል ተጫዋቹን ከዋና ቡድን ቁልፍ ተጫዋቾች አንዱ አድርጎ እንደሚመለከትና ማቆየት እንደሚፈልግ በርከት ያሉ ምንጮችም በተቃራኒው እየዘገቡ ይገኛሉ። አርሰናል ውስጥ የሁለት ዓመት ውድ ያለው ጋብርኤል ማርቲኔሊ በበኩሉ በአርሰናል ደስተኛ ነኝ ብሏል። በሌላ በኩል ኬፓር ዚ ባላጋ ወደ አርሰናል መምጣት ተከትሎም የ3 ዓመቱ ግብ ጠባቂ ካርልሄን ክለቡን እንደሚለቅ ተረጋግጧል። በነገራችን ላይ ውድ ቤተሰቦቻችን ኬፓር ዚ ባላጋ በዚህ ሳምንት ኤምሬትስ እንደሚገኝ ለህክምና ምርመራ ተረጋግጧል። ስለዚህ በአርሰናል በኩል ኬፓ አሪዛባላጋ መምጣትና መፈረም ይጠበቃል። የጋብርኤል ማርቲኔሊ ግን በክለቡ የመቆየት ፍላጎት እንዳለው በራሷ አንደበት አረጋግጧል። ስለዚህ ለአርሰናል ደጋፊዎች በዚህ ሳምንት የሚጠበቀው አንድ ዝውውር ከቼልሲ ወደ አርሰናል የሚመጣው ወደ አምስት ሚሊየን ፓውንድ አካባቢ የሚጠበቅበት የሚወጣበት ኬፓር ዚባላጋ ይጠበቃል። አርሰናል በዓመቱ መጀመሪያ ትልቅ ጨዋታዎች የሚያደርግ መሆኑን ተከትሎ ሜኬል አርቴታ ቡድኑ ቀደም ብለው አጠናክረው መዘጋጀት ነው እቅዳቸው። አጥቂ ለማስፈረም ከፍተኛ ጥረት እያደረጉ እንደሆነ ይታወቃል። ሼሽኮ ጎገሬስ እስከሚለው እንደተጠበቀ ሆኖ ማለት ነው። መድፈኞቹ በተጨማሪም የመስመር ተጫዋች እንደሚመለከቱ ሲገለጽ የተጠቀሱት ሮድሪጎና አንቶኒ በዋነኝነት እቅድ ተይዟል። እንደ አጠቃላይ የአርሰናል የዝውውር ወቅታዊ እንቅስቃሴ ይሄን ይመስላል። ዩናይትድ ቤት ደግሞ እንሂድ። ዛሬ በርከት ያሉ የቱርክ የመገናኛ ብዙሃን ጄይደን ሳንቾ በፌን በጥቅ እንደሚፈለግና የአስር ሚሊዮን ሮ የደሞዝ ጥያቄ ለማቅረብ እቅድም መያዛቸውን ያረጋግጠዋለ። ተጫዋቹ ማይሰር ዩናይትድ ጋር ምናልባትም ይህንን የአስር ሚሊዮን ሮ አመታዊ ደሞዝ ጥቅል ሻንቾ የሚቀበላቸው ከሆነ ከዩናይትድ ጋር ድርድር በቀጣ ይጀምራሉ ተብሏል። ጋዜጣ ዴሎ ስፖርት ደግሞ ኮዲ ዩቬንቱስም ሌላ ቅዳለው እያለ ነው። ዩቬንቱ ሰዎች ዱሳ ነቪላዎቪች ዳግላስ ሊዊዝን የዝውር አካል አድርገው መቀሄር ብቻ ገንዘብ በሌለው ሳንቾን ከዩናይትድ መውሰድ፣ ቪላዎቪችን አሊያም ዳግላስ ሉዝን ወደ ዩናይትድ መላክ በዩቬንቱስ በኩል ደግሞ የተያዘው ዕቅድ ነው ተብሏል። ጋዜጣ ዴሎ ስፖርት ነው መረጃውን ይዞት የወጣው። ዩናይተዳውያን 25 ሚሊየን ፓውንድ ከሳንቾ ዝውውር ማግኘት ለክለባችሁ ወይንስ ቪላሆቪች አሊያም ዳግላስ ሊዩዝ ወደ ቡድኑም በቅያሬ መልክ ቢመጡ ከሁለት አንዱ የትኛው የተሻለ አማራጭ ይሆናል ብላችሁ ታስባላችሁ? ምናልባት ቪላሆቪች እና ዳግላስ ሊዩዝ ላይ መረጃው ካላችሁ ወይም ስለ ተጫዋቾቹ መረጃው ካላችሁ ምልከታችሁን አገሩን በካርሎስ ካዜሜሮ ጉዳይ ምንም እንኳን መቶ ፐርሰንት በዩናይትድ ቆይተው እርግጥ ባይሆንም ተጫዋቹ ግን ከሳውዲ አረቢያ ከመጣለት ጥያቄ ይልቅ በዩናይትድ ቤት መቆየትን እንደሚያስቀድም ነው መረጃዎች እየወጡ የሚገኙት። በርከት ያሉ የሳውዲ ክለቦች ፈላጊዎቹ እንደሆኑ እየተዘገበ ይገኛል። በዚህ ሰዓት ስሙ እየተነሳ ያለው አልናስር ነው። ይፋ ጥያቄ አላቀረበም። በእርግጥ እስከዚህ ሰዓት ድረስ በካዜሜሮ ጉዳይ ላይ ግን ክለቡ ዩናይትድም ይሁን ካዜሜሮ በራሱ ውሳኔ ባይወስኑም፣ ለካዜሜሮ ቅርብ የሆኑ ምንጮች ግን አሁንም የተጫዋቹ ዋነኛ ፍላጎት በዩናይትድ ቢያንስ ኮንትራት እስኪጠናቀቅ መቆየት ተብሏል። በዩናይትድ ረብጣ ብሮችን በአመት ከሚያገኙ ተጫዋቾች ውስጥ አንደኛው ካርሎስ ካዘሜሮ እንደሆነ ይታወቃል። ማይሰር ዩናይትድ ለብሪያን መቤሞም የዝውውር ሁለተኛውን ሂሳብ ካቀረበ በኋላ ቀጣይ የዝውውር ኢላማው ዘጠኝ ቁጥር መሆኑ ይፋ ተደርጓል ዩናይትድ የራስመስ ሆይሉንድን እንድን ጉዳይና የዘጠኝ ቁጥር ጉዳይን እልባት ይሰጣል ተብሏል። ከብሪያን መቤሞ ዝውውር በኋላ ብሪያን መቤሞ በነገራችን ላይ ከአንዳንድ የዩናይትድ ተጫዋቾች ጋር በማህበራዊ ትስር ገጽ ግንኙነት ማድረግ ጀምረዋል። ሌንየሮ እና ብሪያን መቤሞ ማህበራዊ ትስር ገጽ መጋራት ጀምረዋል። በእርግጥ ሌንየሮ የዩናይትድ ተጫዋች ብሪያን መቤሞ በዚህ ሰዓት የብሬንትፎርድ ተጫዋች እንደሆነ ይታወቃል። ነገር ግን ዩናይትድ ዝውውሩ ለመጨረስ ምን ያህል እንደተቃረበ ሌላ ማሳያ ነው። በእርግጥ ብሬንትፎርዶች ይህንን ጥያቄ ይጥሉታል ተብሎ አይታሰቡም። ወደ 60 ሚሊዮን ፓውንድ አካባቢ ቀርቧል፣ ይቀበሉታል ተብሎ ይታሰባል። ምናልባት ግን በብሬንትፎርድ በኩል የተወሰኑ መገናኛ ብዙሃን የብሬንትፎርድን እያየው ነበረ። ያው ለማቲያስ ኩንሃ የተከፈለ አጠቃላይ የዝውውር ፓኬጅ ለእኛም ይገባናል የሚሉ ከዛ በአመት ሀያ ግብ ያስቆጠረ ነው ኩንሃ ከአስራ አምስትን ያስቆጠረው ስለዚህ ለእኛም ኩንሃ በአጠቃላይ ያገኘውን ነገር በሙሉ የተከፈለውን ክፍያ በሙሉ ዩናይትድ ለእኛም ሊከፍለን ይገባል የሚሉ መረጃዎችን ሲያወጡም ነበረ። ማይሰር ዩናይትድ ከዓመቱ መጀመሪያ ጀምሮም ከአርጀንቲናው ግብ ጠባቂ የሜላኖ ማርቲኔዝ ጋር ውይይት እንደነበረው ይታወቃል። ይሁን እንጂ ማይሰር ዩናይትዶች የሜላኖ ማርቲኔዝን ሊያስፈርሙ የሚችሉ አንድሬ ኦናናን ሲሸጡ ብቻም እንደሆነ ይታወቃል። ታዲያ ማይሰር ዩናይትዶች አሁን ላይ አንድሬ ኦናናን ለመሸጥና ግብ ጠባቂ በትልቅ ዝውውር ሂሳብ ለማስፈረም እንቅስቃሴ ላይ እንዳልሆኑ 100% ተረጋግጧል። ኤሚላኖ ማርቲኔዝ ወደ ሳውዲ አረቢያ መሄድ እንደማይፈልግ ካስታወቀ በኋላ በዩናይትድ ምርጫው ቢሆንም ዩናይትድ ግን አሁንም ነገሮችን ማስተካከል አልቻለም። በአንድሬ ኦናና ጉዳይ ላይ ጠንከራ ያለ ድርድር ጠብቆ ነበረ ዩናይትድ። ምናልባትም ከሳውዲ አረቢያ በኩል ዩናይትድ ጥያቄዎችን እየተጠባበቀ ይገኛል። የኤሚላኖ ማርቲኔዙ ውር እውን የሚሆነው አሁንም ረብጣ በር ባንደሪ ኦናና በኩል ከተገኘ ብቻ ነው። ካልሆነ ግን ዩናይትድ ቀጣይ ዓመት በኦናና እንደሚቀጥል ዘአትሌቲክ ዛሬም በፊት ገጹ ላይ ይዞት ወጥቷል። አርጀንቲናን የፊት መሰር ተጫዋች አሌሃንድሮ ጋርናቾን በተመለከተ ማይሰሩ ዩናይትዶች ለተጫዋቹ ፈላጊ ዛሬ ግልጽ ሂሳብ ለጥፈዋል። ሰባ ባ ሚሊየን ፓውንድ በታች ፍንክች ብሏል ዩናይትዶች። የተጠየቀው ሂሳብ ተጫዋቹ በጥብቅ ሲፈለጉ ለነበሩም በኤሪክ ቴንሃግ ለሚመሩት ባየር ሊቨርፑሰኖች ከፍተኛ ሆኖባቸው አሁን ዝውውሩ ላይ ድርድር ማድረግ አቁመዋል። ክለብ እንዲፈልግ የተነገረው አሌሃንድሮ ጋር ናቸው ከሰሞኑ የአስቶን ቪላ መለያ ለብሶ በማህበራዊ ትስስር ገጹ ምስል ማጋራቱ መነጋገሪያ እንደነበረ ይታወቃል። የምዕራብ ለንደኑ ክለብ ቸልሲ ደግሞ የጄም ባዮን ጌንትስን ዝውውር ለመጨረስ መቃረቡን ተከትሎ ዝውውር እውን የመሆኑ ነገር እያበቃለት ይገኛል። ዩናይትድ ሰባ ሚሊየን ፓውንዱን እስካልቀነሰ ድረስ ግን እንደዛ አትሌቲክ መረጃ ከሆነ በአሌሃንድሮ ጋር ናቸው ዝውውር ላይ በጣም ሊቸገር ይችላል እየተባለ ነው። ዩናይተድ ተጫዋቾችን ለማምጣት ላብነት ያክል ብሪያን መቤሞን ከፍተኛ ድርድር ከብሬንትፎርድ እንደጠበቀው ይታወቃል። ዩናይተድ ግን ተጫዋቾቹን ለመሸጥ ሲል ጠንክሮ የሚደራደር ክለብ ማግኘት እየተሳነው ይገኛል። አንድም የተጫዋቾቹ የዝውውር ሂሳብ፣ ሁለትም የተጫዋቾቹ ሳምንታዊ ደሞዝ ከዩናይተድ ተጫዋች ለመውሰድ አሁንም ፈተና ሆኖ ቀጥሏል። ሰሜን አየርላንዳዊ ተከላካይ ስፍራ ተጫዋች ጆን ኢቫንስ አዲሱን ሚና ተረክበዋል። የ37 ዓመቱ ጆን ኢቫንስ ውሉ መጠናቀቁን ተከትሎ ከዩናይትድ እንደለቀቀና በዩናይትድ ደግሞ በሌላ ሚና እንደሚቀጥል ነግረናችሁ ነበር። ተጫዋቹ በክለቡ አካዳሚ በሌላ ሚና ዛሬ ኃላፊነት ተሰጥቶታል። ጆን ኢቫንስ በቀጣይ ታዳጊዎችን እድገት እንደሚቆጣጠር እና ውሰት ላይ ያሉ ተጫዋቾችን እንደሚከታተል ነገረናችሁ ነበረ ከክለቡ ጋር ሶስት የፕሪሚየር ሊግና አንድ የሻምፒዮንስ ሊግ ዋንጫ ያሳካው ጆን ኢቫንስ ያለውን የእግር ኳስ ልምድ ለመጠቀም ሲባል በዩናይትድ ቤት እንዲቆይ ከተወሰነ በኋላ በዛሬው ዕለት ሹመቱ ጸድቆለታል ስለዚህ ዩናይትድን ከፈርጉሰን ዘመን በኋላ የመጨረሻው ተጫዋች ሆኖ ያገለገለው ጆን ኢቫንስ አሁን ደግሞ በአካዳሚ ቡድን ውስጥ ይሰራል ማለት ነው ዩናይትድ ቤትስ አካዳሚ ውስጥ ያሉ ተጫዎችን ለዋናው ቡድን ማብቃትና ከሩበን አሞሪ ጋር ጥብቅ ስራዎችን መስራት ደግሞ የተቀመጠለት ሚሽን ሆኗል። የአሁኑን እዚህ ጋ ነው የምናበቀው። መልካም ጊዜ